አመሰግናለሁ። ተስፋዬ ገብረ ማርያም ይባላለሁኝ። የቲዲኤስ መልቲ ሚዲያ ኃላፊነት የተወሰነ ግርማ ግል ማህበር ዋና ዳይሬክተር እንዲሁም የአራዳ 95 ነጥብ 1 አዲስ መንገድ የሚል የሬዲዮ ፕሮግራም ዋና አዘጋጅ። ሰላም ሰላም፣ ጤና ስትልኝ ክብራትና ክብሯን። የአዲስ መንገድ የሬዲዮ ፕሮግራም ተጀምሯል። አዲስ መንገድ የሬዲዮ ፕሮግራም በአራዳ 95 ነጥብ 1 ላይ ዘወትር ሮብ ከ10 ሰዓት እስከ 11 ሰዓት የሚያቀርብላችሁ ፕሮግራም ነው። የተወለድኩት ባሌ ጎባ ነው። ተስፋዬ እንደ ማንኛውም ሕፃን ልጅ እስከ 6 ዓመቱ ሲሯራጥ ሲቦርቅ ያደገ ልጅ ነው። ከ6 ዓመት በኋላ ነው በተሳሳተ መርፌ ምክንያት ለአካል ጉዳት እየተዳረኩት። ከ6 ዓመት በኋላ በደረት የሚሳብ ቁጭ ማለት የማይችል ልጅ የነበረ ነው። ከዛ በኋላ እኔ ለማዳን ብዙ ቦታዎች ጸበል ሳይቀር ሆስፒታል ሳይቀር ብዙ ቦታ ይሄደዋል ግን ምንም ሊሆን አልቻለም። መዳረሻዬ ያደረኩት ያው ብዙዎች የሚያውቁት ቼሻር ኢትዮጵያ ነው፣ ቼሻር ሆምስ ነው። እዛ ደግሞ የቴክኖሎጂ ተጠቃሚ ለመሆኑም እድሉን አግኝቻለሁ። በተለይ ደግሞ ሁለት እግሮቼ ደግሞ ሆስፒታል፣ ይድናል ብለው ኦፕራሲዮን ሲያደርጉት ሁለት እግሮቼ ደም ፈሰሳቸው፣ ከጥቅም ውጭ ነው የወጡት። እግሬ የሰለለ ማለት ነው። ስለዚህ ይህንን የእግሬ የሰለለውን አንዱ እግሬ ላይ ሶስት ኪሎ ግራም የሚመዝን ነው፣ ሌላኛው ሶስት ኪሎ ግራም ነው፣ ስድስት ኪሎ ግራም የሚመዝን ብረት ጫማ ተሸክሜ መንቀሳቀስ የጀመርኩት ከልጅነት የጀምሮ ነው ማለት ነው። ያደግኩት ደብረ ዘይት ቢሸፍቱ ነው። እስከ አስራ ሁለተኛ ክፍል ጨረስኩኝ። ከዛ በኋላ ደግሞ ውጤት አልመጣለኝም የመንግስት ዩኒቨርሲቲ ለመግባት ጆርናሊዝምን የማጥናት በጣም ፍላጎት ነበረኝ። ግን በግል ዩኒቨርሲቲ አሳክቸዋለሁኝ እንግዲህ ጋዜጠኝነትን የጀመርኩት ደግሞ ከዘጠነኛ ክፍል በጥሩ ሁኔታ ኢትዮጵያ ሬዲዮ ቅዳሜ መዝናኛ ላይ የወጣት ፕሮግራም ላይ የወጣቶች ፕሮግራም ላይ እንግዲህ ኢቢሲ የሚገኘው አንዱ በስሩ የኢትዮጵያ ሬዲዮ እና ኤፍኤም አዲስ ዘጠና ሰባት ነጥብ አንድ እንደ መሆኑ መጠን እዛ ላይ ተስፋዬ ገብረ ማርያም ከደብረ ዘይት እየተባለ ጽሁፍ የሚቀርብልኝ ነበር እኔም በድምፅ አቀርብ ነበረ ያን እያሟሻው ነው እንግዲህ ወደ ዩኒቨርሲቲው የተጠጋሁት ጆርናሊዝምን ሶስት ዓመት ከተማርኩ በኋላ በቀጥታ ለመጀመሪያ ጊዜ ፌም አዲስ 97 ነጥብ አንድ ላይ በፍሪላንስ ሆኜ የህትመት ፍታና ፕሮግራሙን የማስፈጸም ስራዎችን እሰራ ነበረ። እንግዲህ እነዛ ከሰራው በኋላ በቀጥታ የገባሁት ወደ አካል ጉዳትና ጉዳተኞችን ለመጀመሪያ ጊዜ ፋና ፌም 98 ነጥብ አንድ አንድ ድምጽ የሚባል የሬዲዮ ፕሮግራም ማክሰኞ ከ7 እስከ 8 የአየር ሰዓት አግኝቼ ይሰራ ነበረ። ዛሚ 90.7 ሬዲዮ ደግሞ አሁን አዋሽ የሚባለው ማለት ነው። አስራ ሁለት አመት እንግዲህ አስራ ሁለት አመት ስቆይ ደግሞ ትልቁ ፈተና ደረጃውን ታውቂዋለሽ። የአምባሳደር ቲያትር ቤቱን ደረጃ መውጣት መውረድ እንዳለ ብቻ ሳይሆን ስፖንሰር መፈለጉ በጣም ከባድ ነው። በሳምንት ሁለት ቀን ነበረ መገባው የአንድ ሰዓት የአንድ ሰዓት እዛ ላይ ያለሁኝ ደግሞ ናሁ ቲቪ ላይ የአየር ሰዓት አግኝቼ ሰርቻለሁ። ጄ ቲቪ ላይ ሰርቻለሁ። አፍሬልዝ ቴሌቪዥን ላይ ሰርቻለሁኝ ከገበሬው ቴሌቪዥን የሚባልን በቅርብ ጊዜ ሰራ ነበረ። አህዱ 94 ነጥብ ላይ 3 ላይ ሰራ ነበረ፣ ረጅም ዓመታት ነው። አህዱ ላይ 6 ዓመት ነው የቆየሁት። አሁን ላይ ደግሞ አራዳ 95 ነጥብ አንድ የሚል ጣቢያ ላይ አዲስ መንገድ ሮብሮብ ሮብ ከ10 ሰዓት እስከ 11 ሰዓት ለመነሻ ማሟሻ መጥቶን የአየር ሰዓት ሰጥተውኛል። ግንቦት ወር ላይ ደግሞ የሁለት ሰዓት በሳምንት ሁለት ቀን ለማግኘት ጥረት እያደረኩ ነው የሚገኘው። እንግዲህ የኔ ፕሮግራም የመዝናኛ ፎርማት አይደለም። ይሄ የአካል ጉዳተኞችን ጉዳይ እንደምታቂው በጣም ማህበራዊ ጉዳይ መነሳት የሚገባቸው ጉዳዮች አሉ። ለምሳሌ ትራንስፖርትና አካል ጉዳተኝነት ጥሩ ሆነው መስመር ይዟል፣ ግን ከስንዴው መሀል እንክርዳድ አይጠፋም። እና ያንን እየታገልን ነው። አንዳንድ ጊዜ ደግሞ ታክሲዎች አካባቢ ደግሞ እነዚያ አሁን የራይድ አሽከርካሪዎች አንዳንድ የማይመቹ ነገር ጠርተውት ላትጠቀሚት ይቻልሽ። የሚገርምሽ አካል ጉዳተኛ መሆንሽን አይቶ በራሱ ሊገምትሽ ይችላል። እንደዚህ አይነት ነገሮች አሉ። ለምን ብለሽ መታገል አለብሽ። ሌላ የስራ ቅጥር ላይ አሁንም መታገል አለብን። ብዙ ጊዜ የመንግስት መስሪያ ቤቶች አካል ጉዳተኞችን ቀጥረው ይሰራሉ። የግሉ ተቋም ላይ ክፍተት አለ። ለምንድን ነው የማይቀጥሩት? የግሉ ተቋማቶች የሚሉ ትግሎችን እንታገላለን። ከዛ በተረፈ ትልቁ ደግሞ ይሄ እንደምታውቂው የዲሴቢሊቲ አክት ወደ ተግባር እንዲቀየር ከሚመለከታቸው ከስራ ኃላፊዎች ከባለድርሻ አካላቶች ጋር የምንነጋገርበት የምንወያይበት አጀንዳዎች ይኖራሉ። በተጨማሪ ያው በህይወታቸው ደግሞ በጣም ሊያስተምሩን የሚችሉ የምናውቃቸው አካል ጉዳተኞች አሉ፣ የማናውቃቸው ደግሞ አሉ። የሚገርምሽ ነገርና እነሱን እንደ ጋዜጠኛ እንደ ኃላፊነቴ እየፈለኳቸው እነሱም እንደዚህ አይነት ነገር እኮ አለኝ ሲሉ እነሱን ወደ ስቱዲዮ ቀጥታ እንዲመጡ በማድረግ ድምፃቸውን የማሰማት ነገር፣ የበለጠ ደግሞ ተግዳሮቶቻቸውን የበለጠ አጉልተን ማውራት ብቻ ሳይሆን የመፍትሄ አቅጣጫዎቹንም ማምጣትም ጭምር ነው። በተለይ የባለድርሻ አካላቶች እንደምታውቂው እናደርጋለን፣ እንፈጽማለን፣ እንደዚህ ይባላል፣ ግን አይደረግም። ለምንድን ነው የማይደረገው? አሁንም እናወራዋለን አይደል ግን አይደረግ ለምን የሚለውንም ጭምር ተጽዕኖ አሳዳሪ ሀሳቦችን እያነሳን ቆይታ እናደርጋለን። እኛ እንግዲህ በሚዲያው ላይ ነው። የኛ ደግሞ የኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበርን መስርተናል። እንደምታውቂው በግል ከምትሮጪ ይልቅ በማህበር የምትጮኸው ጩኸት የበለጠ ተጽዕኖ ያሳድራል ብለን እናስባለን። በተለይ ሚዲያው አካባቢ ላይ ያለ ትልቅ ችግር አለ እንደምታውቂው፣ ሚዲያ ስፖንሰሮች ከሌሉ ያባርራሉ። ይሄ ማህበር ደግሞ ምንድን ነው የሚያደርገው? የተለያዩ አጋር ድርጅቶችን እየተፈለገ እነዚህ ለአባላቶቻችን አዲስ አበባ ለሚገኙትም ክልል ላይ ማሆን በቅርብ እንጀምራለን። የተለያዩ ድርጅቶችን እያፈላለገ ስራዎችን እየሰራ ይገኛል። ከዛ ውጭ ደግሞ ስልጠናዎችን ይሰጣል። ይሄ ቀላል ነገር አይደለም። ቅርብ ጊዜ እንዳውም መገናኛ ብዙሃን ምክር ቤት ይህንን አብረን ስናደርግ ነበረ እና የአቅም ግንባታ ስልጠናዎችን የወርክሾፕ የማዘጋጀት እንደዚህ አይነት ነገሮችን እየጀማመርን ያለ ነው እና የአካል ጉዳተኞችን ጉዳይ ከዚህም ባለፈ ሌሎች ሀሳቦች ደግሞ እናስባለን እንደ ማህበረሰብ ሬዲዮ ጣቢያ ለምንድን ነው የማይኖረው የሚለውንም ነገር እያሰብንበት ነው የምንገኘው። እንግዲህ ማህበሩ ብዙ ዓላማዎች ስላሉት ይህንንም ወደ ውጤት ለመቀየር ከፍተኛ ጥረት እያደረግን ነው። እንደ ስራ አስፈጻሚ አባልነትም ከሙያ ባልደረቦቼ ከሙያ ጓደኞቼ ጋር ይህንን በጣም እየታገልን ነው። ብዙ ሰርተናል ማለት አይደለም፣ ግን የበለጠን ለመስራት እየተንቀሳቀስንበት እንገኛለን ለማለት ነው። ከአካል ጉዳተኞች ጋር በተገናኘ መልኩ እንግዲህ ወደ ሀያ ሰባት ዓመት ሊሙ ላይ ነው እንግዲህ በተለያዩ የሬዲዮ ፕሮግራሞች ላይ የአካል ጉዳተኞችን ድምፅ በመሆን የተለያዩ አካል ጉዳተኞች ማህበራዊ ችግሮቻቸውን እያነሳን ማነጋገር ማዋየት ላይ ሰፊ ተሳትፎ አድርጌያለሁ ሚዲያው ላይ። በተጨማሪም የተለያዩ መድረኮችን እናዘጋጃለን። በወር አንድ ጊዜ ወይም በሁለት ወር አንድ ጊዜ የተለያዩ አዳራሾችን እየፈለግን አካል ጉዳተኛ የሆኑ በሕይወታቸው ሊያስተምሩን የሚችሉ ሊያነቃቁን የሚችሉ ጉዳት አልባው ማህበረሰብ ከነሱ የሚማርበትን መድረክ በማዘጋጀት ስራዎችን እየሰራ ነው የሚገኘው። ከዛ በተረፈ እንግዲህ አካል ጉዳተኞች የሆኑ ደግሞ ዶክመንተሪ ስራዎችን በመስራት ለህዝቡ በማስተላለፍ ማህበራዊ ሚዲያውን መጠቀም የራሴ የዩቲዩብ ቻናል አለኝ፣ እና በተለይ የዩቲዩብ ቻናሉ የተደበቁ ከቤት መውጣት ያልቻሉ ሰው ያላያቸው ሰው እንዲያያቸው በማድረግ ደግሞ፣ ሰፖርት የሚያስፈልጋቸው ሊኖሩ ይችላሉ ብለን ስለምናምን፣ ክራንች ማግኘት አሁንም ብርቅ ነው እዚህ ሀገር ላይ እንደምታውቂ ዊልቸር የሌላቸው ሰዎች አሉ ላይነስውራን ስውራን ኋይት ኬን ነጭ በትር ነጭ በትር አልፎ እንኳን ስማርት ቴክኖሎጂ የሚባላል እንደምታውቂውና እነዚህ እነዚህ ነገሮችን ድጋፍ እንዲያገኙ በሶሻል ሚዲያው ላይ ሌላም ተጽዕኖ በማሳደር ስራዎችን እየሰራ ነው የምንገኘው። አዎ የሽልማቱ ጉዳይ መጀመሪያ የተነሳው አዲስ መንገድ የሬዲዮ ፕሮግራም ስድስተኛ አመቱን ቶቶት የባህል ምግብ አዳራሽ ላይ በልዩ ሁኔታ ሲያከብር ስፖንሰር ያደረገልኝ እንደ ማንኛውም ሰው ጠይቄ አብሮነት የተሰኘ ድርጅት ነው። አብሮነት ማለት አራት ኪሎ ድንቅ ስራ ህንፃ ላይ ይገኛሉ። በዲጂታል እቁብ ላይ ነው የሚሰሩት። ያው ዲጂታል እቁብ እንደምታውቂው ሀገራችን ላይ በጣም እየተስፋፋ ነው። እና እነዚህ አብሮነት ይሄ ዲጂታል እቁብ የሚሰሩት ስፖንሰር አደረጉልኝ ለፕሮግራሙ ለስድስተኛ ዓመት እዛ ላይ ስንጠራቸው ደግሞ የሚመለከታቸው የነሱም የስራ ኃላፊዎችም ተገኝተው ነበር። ያው አጋር ሲሆን የግዴታ መገኘት አለባቸው ሌሎችም የክብር እንግዶችም ነበሩ። እንግዲህ ስድስተኛ ምስና ክብር አንደኛውም ለምስጋና ነው፣ ሁለተኛ ደግሞ በቀጣይነትም ደግሞ አብረውን የሚሰሩ ድርጅቶችን ለማመስገንም ጭምር ነው የምንሰራው። በደንብ አርገን ሰርቲፊኬት ሰጥተናል። ስለ ፕሮግራሙ በተመለከተ አዲስ መንገድ ምን አይነት ስራ ሲሰራ እንደነበረ ተነግሯል። ተስፋዬ ገብረ ማርያም ከየት ተነስቶ እየተደረሰ የሚለው ነገር የማያውቁት ታሪክ አለ። ተስፋዬ አሁን ቅድም እንዳልኩሽ ከስድስት አመት በኋላ በደረት የሚሳብ ነበር። ቁጭ ማለት የማይችል ነበር ሲባል ሰው ይደነግጣል። አዎ ምክንያቱም የሰው አይን ይበላብኛል እያለች እናቴ ነፍሷን ይማርና መኝታ ቤት ውስጥ በርሜል ውስጥ ተከታይ ነበር። ቀይ ልጅ ነበር ኩኝ እስኪ በነገራችን ላይ ፈረንጅ ነበር መስሎ አረቡ ነበር የምባለው እና ልክ ሴትዮዋ መጣች ሲባል ቶሎ መኝታ ቤት ውስጥ ነበር የሚገባው። እንዳውም የልጅነቴን ፎቶ ደግሞ ተመልካቾች ያዩት ይደስ ይለኛል። ብታይበት ደንግጫለች። እና ያው የመደበቁ አይቀርም ይፋ መውጣቱ አይቀርም። ለማርያም ቀን ጸበልቅ መስሶ ሲባል ቦቲ ጫማ አድርጊል ቁንጮ አለች እዚች ጋር በቃ ይዛኝና ተሮጣ ልክ ስትገባ እኔ ምናምን እጅ ከጃምልጬ ሴትየዋ ነበረች አየች። ስታየኝ ወደ ላይ አለኝ። ቢጫ ነገር ነው ከውስጥ የነበረ የወጣው። መርፌ ይወጋ ድንገተኛ ወባ ሳይሆን አይቀርም አሉ። ሴትዮዋ አየች፣ ወይ ተስፋዬ አንተ ነህ እንደ እንደዚህ ምናምን። በቃ ምክንያት ነው አይደል የሚባለው። በቃ ይሄ እንደ አንድ ሕክምና ቦታ ላይ ታፋዬ ላይ መርፌ ሲወጉኝ ደም ስር የነኩትና ግሬ ዞረ። በቃ ከዛ በኋላ ነው በደረት የሚሳብ ቁጭ ማለት አልችል የነበረው። እና ወደ ጥያቄ ስመጣ ይሄንን ሁሉ አወራ ነበር። ልጅ ፈልግ ነው ስድስተኛ ዓመት ላይ እና የኔ ደግሞ ፕሮግራሙን ሳዘጋጅ አንድ ደግሞ ጉዳት አልባ ምክትል ዋና አዘጋጅ አድርጌ ነው የምሰራው። ያው ዘመኑ የማካተት አይደለ አካል ጉዳተኛ ብቻውን ቢሰራ ምን ያደርጋል። ስለዚህ እንዳጋጣሚ ይሄውን ሁሉ አውርተን እሱ እጁን አወጣና ሀሳብ ለመስጠት ወጣ። ምንድነው ያለው? ተስፋዬ እንደዚህ ሚዲያ እየሰራ እንዴት ነው መኪና የሚሸልመው ሰው ያጣል? አንድ ግለሰብ እኮ ማደግ ይችላል። ይሄን ነገር ለምንድን ነው እንደዚህ እምላችሁ አለ። ቹቹ ይባላል በነገራችን ላይ ብዙ ታቂ ከሆነ ሬዲዮ ላይ ይሳተፋል። ቹቹ ከኳስ ሜዳ ይነቃቸው ነው ሙሉ ስሙና፣ በጣም ባል እኔ በጣም እሱ ነው የማመሰግነው። የእውነት ለመናገር ከእግዚአብሔር ቀጥሎ ተርኒ ፖይንቱን ያመጣው እሱ ነው። ልጅ ፈልጌ ነውና ለምንድን ነው በቀን እኮ አመናችሁም አላመናችሁም 2500 ብር ያወጣል ራ ይሄዳል። እና ደነገጡ ሁሉም ሰዎች ተስፋዬ ፕሮግራሙን ብቻ መስራቱን ነው የሚያውቀው ሰው። ከበስተጀርባ ብዙ ታሪክ አለ። እስኪ በዚህ አጭር እንደዚህ የሚነገር አይደል። 2500 ብር እስከ 3000 ብር አወጣል። ኢስት ዌስት ኖር ሳውዝ ነው የሚሄዱ ጀሙ ጀሙ አንድ ካሳንቺስ የማልሄድበት ክፍለ ሀገርም ልሄድ ይችላል። በቃ ስፖንሰር እና እንደዚህ እየሰራ የሚያገኘውን ገንዘብ ለቤተሰቡ ለልጆቹ። አካውንቱ ላይ ገንዘብ እኮ ብትሄዱ የለም ባዶ እኮ ነው። በቃ ስራ ላይ ያለው ፓሽን ይገርመኛል። እንዴት አንድ ባለሀብት መኪና መስጠት ያቅተዋል? እባካችሁ እውነት የምትችሉ ካላችሁ አድርጉለት ብሎ ተናገር። ከዛ በኋላ ነው ከአብሮነት ጋሽ ገብረ ሚካኤል የሚባሉ አሉ፣ ምክትል ስራ አስኪያጅ፣ እጃቸውን አነሱና ወጡና ወጡ። የመኪናውን ጉዳይ እኛ አንድ ነገር ማድረግ አለብን። እዚህ የምትወዱትና የምታከብሩት ካላችሁ የእኛ ድርጅት ዲጂታል ቁብ ይባላል፣ ከሰላሳ አንድ ሺህ በላይ አባላቶች አሉት ስለዚህ እንተሳሰብና እንደጋገፍ፣ እስኪ እቁብ እንጣጣል እና ቢሮ እናውራ፣ ፈቃደኛ ከሆናችሁ ስማችሁን እንያስተባበረ ከዛ እንዳጋጣሚ የዚህ አብሮነት ዋና ስራ አስኪያጅ ወይዘሮ ሳቴላ ትባላለች። እሷ እንዳጋጣሚ ክፍለ ሀገር ለስራ ጉዳይ ሄደች፣ አሳይመንቱን ሰጠቻቸው። ከዛ ተነጋገሩ፣ መነጋገር መወያየት ምናምን ተጀመረ። ግን ያው በጣም በሞቅታ ጥሩ ነበረ። በጣም አንዳንድ ምክንያቶች ደግሞ የስራ መደራረብ አለ ያው የየዕለት ደሞ ሌላ ስራ ማላቸው በዛ ምክንያት ክፍተት ተፈጠር። በመሃል ቀረ። ስትመጣ ሳት ሌላ ከክፍል ሀገር ከምን ደረሳለች? አለች። እንደዚህ እንደዚህ ምንም ነገር የለም ሰው ይመጣል ምንም የለም ብቅ። እኔ ከማኔጅመንቱ ጋር ከአባላቶች ጋር ልነጋገር አለች። ከአባላቶቹም ከስራ አስፈጻሚዎች ሁሉ ከተነጋገረችና አድርገዋለሁ ነው ያለች ተስፋዬን መኪና ምሸልመው የኢትዮጵያ የአካል ጉዳተኞች ትክክለኛ ድምጽ ስለሆነ የማይቻለውን የሚከብደውን እንዴ ምክንያት እኮ መደርደር ይችል ነበረ ላለማድረግ፣ ያንን ግን ድል አድርጎታል። ይህን ብሸልመው ኢትዮጵያውያኖች ቅር ይላችኋል? አካል ጉዳተኞች ቅር ይላችኋል? የሚመለከተው አካል ቅር ይለዋል አይለው? ስለዚህ ማድረግ እፈልጋለሁ አለች። መጋቢት 13 አደርገዋለሁ አደርገዋለሁ አለች። ያው እንግዲህ የሷ የሳቴላ ይገርማል ቁርጠኝነቷ። ሴት ብቻ አይደለችም፣ የሴት ጀግና ነች። እውነቴን ነው ምልሽ። ወሰነች ከአመራሮቿ ጋር ያው መጋቢት 13 በሚሊኒየም አዳራሽ በጣም የማህበራዊ ጉዳይ ሚኒስቴር ሚኒስትር ዴኤታዎች ባሉበት የተለያዩ የቀድሞ አምባሳደራችን አምባሳደር ዲና ሙፍቲ የነበሩበት እነ መንሱር ጀማል የተገኙበት አዳነች ወልደ ገብርኤል አርቲስቷ በተገኘችበት፣ ዶክተር ወዳጄ ነ መሀርና የተገኘበት እና ሌሎች በጣም በርካታ ጥሪ የተደረገላቸው እንግዶች ባሉበት ያው የመኪና ሽልማቱ ተበረከተ። ትልቁ ግን ፍላጎታቸው አቅማቸውን ላሳዩ ላሳየው ተስፋዬ ሁለት ክራንች ይዞ ሁለት ብረት ጫማ ተሸክሞ ስፖንሰር እየፈለገ ፕሮግራም እየሰራ ዝም ማለት የለብንም በሚል ነው። እንግዲህ ይሄ ለአካል ጉዳተኞች ረጅም ዓመት ላገለገልኩበትም ጭምር እውቅናም ጭምር ነው ለማለት ነው። ያው ባለ ትዳር ነኝ እስኪ የሁለት ልጆች አባት ነኝ የመጀመሪያው ልጄ ያው እንደ ልጄ የማየው የማሳድገው ልጄ ነው ያብስራ ይባላል ወይም ፍራውል ይባላል ከባለቤት ያገኘሁት ደግሞ አሜን ሲያንስ ተስፋ ይባላል እግዚአብሔር ይመስገን የሁለት ልጆች አባት ነኝ ባለቤት የአካል ጉዳተኛ አይደለችም በፌስቡክ ነው የተገናኘ ነው እሱ ሌላ ጊዜ እነግርሻለሁ እና እግዚአብሔር ይመስገን እግዚአብሔርን አመሰግነዋለሁ የእውነቴን ነው ምነግር። እግዚአብሔር ይህንን አቅም ሰጥቶኝ ክራንቼን ይዤ እንድራመድ ሞገስ ስለሰጠኝ ይህንን አለሁሉ ዓመት አኑሮኝ ይህንን ነገር በማየቴ በጣም ነው ደስ ያለኝ። አብሮነትም እንደ ዲጂታል እቁብ የተስፋዬ ጉዳይ ያገባናል ብለው ይመለከተናል ብሎ ይህንን እኮ ማድረግ ያለበት እኮ መንግስት ነበር ያለችው። እውነት ለመናገር አዎ መንግስት ነበር ማህበራዊ ጉዳይ ሚኒስቴር ማድረግ ነበረበት ይህን ጉዳይ ግን ይህንን ነገር እኛ ደግሞ ማድረግ አለብን አይደል መወዳደር ሳይሆን የሚመለከተው አካል ብቻ ሳይሆን ሌላውም ደግሞ ይመለከተኛል ብሎ መስራት እንደሚችል ማሳያ ነው አብሮነት እና የአብሮነት ማኔጅመንትን፣ ስላከበሩኝ አንተኮ ይገባሃል ብለው ስለሰጡኝ ስጦታ ወይም እውቅና እግዚአብሔር ያክብራቸው በጣም ነው የማመሰግነው ለማለት ወዳሉ